ነው አትቆይተሽ? ነው ኧረ ቤት ነው የቆየሁ። አሁን ነው የወጣሁት። ለምንዲያ ነው እኮ ተላልፈን ያለ እዚህ ነው የቆየሁ፣ ቤት እዚህ ነው የቆየሁ እኮ። አሁን ነው ለምንዲያ ልብ የተባባለን እንጂ ያ ሰውዬ እቃውን አመጣ የለም አልመጣም። ስጠብቀው ተጣብቀው ውዬ ሲቀር ጊዜ አሁን ያልኩህ ያው እንድርስ ልጅ መጣሁ እንጂ የለም። እና አትቆይተሽ? ነው እና አትቆይተሽ? ነው

እንዲሁ አንቺ እንዲሁ ላጠካት ታድርጊ። አማን አካዳ መቸዋሾ አስማር እኮ አይደለም። ዝም በይ አንቺ። ይሄ ነው ትዳሩ በቃ። እህ ይሄ ነው ወይ ትዳሩ ነው ወይ እናንተው። የሀገር መሳቂያ መሳሪያ። አንቺን ብሎ አለች ደሞ ያቺ ምን ሜና የተረገመች አሁን፣ እናንተ የትኛውን

ልሳ ነው እንጂ ልሳ ነው እንጂ በምላሷ አይ እያልሽ ነው እንጂ። በልቶ አሁን ጭብሽ ነው። አሁን ጎጆ ነው ይዛ ዙረቱ እንዳይቀር ነው እንጂ ዙረቱ እንዳይቀር ነው እንጂ

ሰላም ነው ያለው። ጉርጥላ ለጉዳ አስቀምጣ ቤቷን ዘግታ ተቀምጠ ምንም ነው። ወዲያውም ነው አሁን አታልቅሽም። ፈርቼ ነው እንጂ እኮ ተናደው ነው እንጂ አሁን ሲያልፍለት አስማርም ቢሆን ሆነብኝ ነው አውቀዋለሁ ሩህሩህ

የለች፣ የለችም። ምነው ስብሰባ ጠርተዋት እዳ ነው፣ እዚያ ተሰብስባ ነው። ለበለ ስብሰባ ሄዳ ነው እንጂ እናቴ፣ መሰብሰብ ነው። ቀን ተመርጣለች፣ ወደ ቀናላት በወንዱ ተገፋን እንዴ አስወጡት። ምድር ሁሉ ምረጡ ተባለ እና ሁሉ ወጥ ወር አባረሩን። አሁን ልንከስ ነው በላ ጠባቂ ወዲያውም አልፈልግታሉ፣ አልወድታለም እነሱንም ቢሆን

እኛ ምን የምናረግላችሁ? መብታችንን እናስከብራለን። ሴት ልጅሽ ከወንድ ጋር እኩል ናት። ደግሞ ምንድን ነበር? ተጋግዘን እንኑርባልን ነው። እሷ በተወለደች ወዴት ነው

ይመጣችሁ ለምን ሰ መከራችሁ እንትን ብላችሁ አስባችሁ ይመጣችሁ። ማናለ ትበጅን ወስዳ እንባ ጠባቂ ስለሆነች መልሳ ቤታችሁ ልትሰራ። አዎ ምን ይሳናታል? ይሳናት የትንድየ እንደ ቴሌፎኑ መርጠው አተታችሁ አይደል? ቴሌፎኑ ነው እግዚአብሔር የመጣልን እና ያ ቢሆን አዎ ልብ አሁን አንቺ ትዳርሽን በትንሽ እንዳልሆነ አድርግሽ አዝረክረከሽ ስትወጪ እሷ መልሳ ልታነሱ ያስወጡን፣ አሁንም መልሶ ያስገቡናል። ታልሆነ ትበጊን እንደምታረግ ታረጋችኋል። ይኸውልህ ምን ታረጋችኋለች እ ታረጋችኋ ቅጡን የሚይዝ መንገድ የሚይዝ ስፍራ የሚይዝ ከሆነ ስፍራ ይይዛል። ታልሆነም ጥቁን መያዝ ነው።

ተስተካክል ተሆነ፣ ታስተካክላለች ላይቀር ታስተካክሏለች። አዎ ምን ጎድሏት እህት? አሁን በል ስትሩ እንግዲህ አዎ ጋር ምን እሷት እንደሆነ ሰብሮ በዚህ ነው። በዚህ በዚህ መንገዱ እንግዲህ፣ አይ ቀን ሲከፋ እናንተ፣ አይ ኑሮ ሲበላሽ፣ አይ ጎጆ ሲፈርስ፣ ፍረ እንዴት አባቴ፣ ልክ ነው።

ሰብሮ ጥሏት አለኩ አንቺንም ማስወጣቶሽ እና አይደለም ለአንቺ ባት ብጌ ወጥቼ ነው። አንቺ ጤና ያለሽም እንዴት ባስወጣ ምን አረግ ነው? አንቺ እናቴ ቀና ብሎ አይተኝ የማያውቅም ሰው እንደው ሲጀመር ትበይ አንቺን ባመንበት እኮ ማለት ነው። አንዳንድ ብናምን ሌላ ነገር ዛሬ ወጥቼ ወልቅ ነበር አንቺ አሁን